አንድ ጥናት አቅርቦ ነበር። ጥናቱ በኢንዱስትሪያዊ ተቋማት በሚሰሩና ዕድሜያቸው 44 ገደማ በሆነ 176 ሰዎች ላይ ያተኮረ ነበር። ሰውዬው በጥናቱ ከሰዎቹ አንድ ሶስተኛ ክሎ በጭንቀት ምክንያት ከሚመጡት ሶስት በሽታዎች ማለትም ከልብ ችግር፣ ከጨጓራ ቁስለትና ከደም ግፊት በአንዱ የተያዙ መሆናቸውን አረጋግጧል። የሚገርመው ነገር ከነሱ ውስጥ አንዳቸውም እንኳን አርባ አምስተኛ ዓመቱን አለመድፈኑ ነው። አንድ ሰው የጨጓራ ወይም የልብ ችግር አጋጥሞት በሥራው ስኬታማ ነው ማለት ይቻላል? አንድ ሰው ጤናውን አጥቶ ዓለም የግሉ ብትሆን ምን ይፈይዳል? ምን ዓለም ርስቱ ብትሆን በአንድ ጊዜ ከአንድ አልጋ ላይ በቀር ሊተኛ አይችልም። በቀን ከሶስት ጊዜ በላይ ምግብ መቀበል የሚችል ሆድም የለውም። እሱና መሬትን በሚቆፍር የቀን ሰራተኛ መካከል ምን ልዩነት አለ? ምናልባትም ይህ ወዛደር ከሀብታሙና ባለ ስልጣኑ ሰው ይልቅ የተሻለ ሊተኛ ምግቡንም የተሻለ ሊያጣጥም ይችላል። ዶክተር ደብሊዩ ኤስ አልቫሬዝ እንዲህ ብሏል። ከአምስት ህመሞች አራቱ ምንም አይነት አካላዊ መንስኤ የላቸው፣ ይልቁንም ከፍርሃት፣ ስጋት፣ ጥላቻ፣ ራስ ወዳድነትና ሰውየው ራሱን ከህይወት ጋር ማላመድ ባለመቻሉ ምክንያት ይከሰታል። ያለፈውን ጊዜ መለወጥ፣ መጪውን ጊዜ እንደ ፍላጎታችን መዘወር አንችልም። ታዲያ ልንቀይረው በማንችለው ነገር ለምን ጸጸት ላይ እንወድቃለን? አንድ ባለጸጋ ሰው እንዲህ ብሏል፤ የዓለም አንደኛ ሀብታም መሆኔ የተለየ ስሜት አይፈጥርብኝም። ብዙም ውድ ባልሆነ አፓርታማ ከባለቤቴ ጋር ቀላል ኑሮ እገፋለሁ። የመጠጥም ሆነ የትንባሆ ሱስ የለብኝም። በጋዜጦች ላይ የሚታየውና የግል መርከብ፣ ግዙፍ የገጠር መኖሪያ ህንጻዎች፣ የደመቁ ፓርቲዎች፣ ከወጣት ሴቶች ጋር ትዳር መፈጸምና የኋላ ኋላ በፍቺ ምክንያት በርካታ ገንዘብ ማጣትን ያካተተው የቢሊዮነሮች አኗኗር አያስደስተኝም። ሥራ መስራት እወዳለሁ። ይህም ያስደስተኛል። ሥራ ቦታዬ ስሄድ ሲሄድ ምሳዬን ኳጥሬ ነው ያሉኝን በሚሊዮን የሚቆጠሩ ብሮች ሳስብ ደስታ ይሰማኝ። ለእኔ ደስታ የሚሰጠኝ ትንሽ ከተማ የነበረችው የትውልድ ቄ ቶኪዮ እኔ ባስተዋወቅኩት ዘመናዊ የስነ ህንፃ ጥበብ ምክንያት የዓለም የትኩረት ማዕከል መሆን መቻሏን ማሰብ ነው። ባጭሩ የኔ ደስታ ከስኬቴ ይመነጫል። ስለዚህ ወዳጆች በዱንያ ካሉት ነገሮች ለጭንቀት ሊዳርገን የሚገባ አንድ ነገር ብቻ መሆን መቻል አለበት። እሱም ስለ አኼራችን ጉዳይ፣ ስለ ቀጣዩ ዓለም ብቻ ካልሆነ በቀር ስለ ምንም ልንጨነቅ አይገባም። ወዳጆች አላሁመ እጅዐል ኩለ ህምየልአኪራ የሚለውን ዱዓ ማዘውተር መቻል አለብን። ጭንቁ ስለ አኼራ ጉዳይ ብቻ የሆነ ሰው ወላሂ ዱንያ ባላ ሰቦ መልኩ ትከፈትለታለች፣ ትመጣለታለች። ያም ሆኖ ምንም ደንታ አይሰጣትም። አሁንም ስለ አኺራው ነው የሚጨነቀው። ስለዚህ በዱንያ እስካለን ድረስ፣ የህይወት እድሉ በእጃችን እስካለ ድረስ እንጠቀምበት። በሩ አሁንም ቢሆን ክፍት ነው። የምንበር ካላችሁ የተውበት በር ነገ አንበል። ዛሬም ቢሆን ከአንዲት ሰዓት ወይም ከአንዲት ደቂቃ በኋላ እንኳን የመኖራችን ነገር ምንም አስተማማኝነት ነገር የለውም። ስለዚህ ወደ አላህ እንካረብ ተውበት በማድረግ ወደ አላህ እንሄድ። ወዳጆች፣ ጭንቀት በሽታን ከማፍራት ሌላ ምንም ፋይዳ የለው አቃለው። አንዳንድ ጊዜ ከአቅማችን በላይ ይሆንና ወይም ባላሰብነው መልኩ ልንጨነቅ ልናስብ እንችላለን። ከቁጥጥራችን ውጭ ሆኖ ልንጨነቅ እንችላለን። ቢሆንም ግን ትልቅ መሳሪያ በእጃችን መኖሩን ዘንግተናል።

በሌላ አነጋገር በሚደርስበት ነገር ሁሉ ጭንቀት ውስጥ አይገባም። ምክንያቱም አምላኩ የሁሉ ነገር ፈጣሪና የሙእሚኖች ወዳጅ ጠባቂ እንደሆነ ያውቃልና። ሙዕሚን ያልሆኑት ለነገሮች የሚሰጡት ምላሽ ከዚህ እጅጉን የተለየ ነው። ለምሳሌ አንዲት ሙእሚን ሴት እጅግ ስትፈልግ የነበረውን ሥራ ልትቀጠር በፍጥነት እየሄደች ነው። ይሁን እንጂ ለቃለ መጠይቁ ታረፍድና ስትጓጓለት የነበረውን ስራ ልታጣ ትችላለች። ቢሆንም መዘግየቷ ቀድሞ በአላህ ስብሓነሁ ወተዓላ የተወሰነ መሆኑን ስለምታውቅ ከዚህ ካልጠበቀችው ክስተት ጥሩ ነገር ለማግኘት ትጠቀማለች። አምላክዋንም ተመሰግናለች። መጨረሻው ያማረ እንዲሆንላት በጌታዋ ላይ ተስፋ ታደርጋለች። ያረፈደችበት ምክንያት ጎማ በመፈንዳት አሊያም በትራፊክ መጨናነቅ ላይ ማመካኘት ትክክል እንዳልሆነ ታውቃለች። ምክንያቱም የሁሉም መንስኤዎች አለመከሰት በሰዓቷ እንደማያስገኛት ትረዳለችና ነው። እነዚህም ሆኑ ሌሎች ክስተቶች ለማርፈዷ እንደ ምክንያት ይቅረቡ እንጂ ከሁሉም ጀርባ የአላ ስብሓንሁ ወተዓላ እቅድ እንዳለ ታምናለች። ፍላጎቷ አላህ ስብሓንሁ ወተዓላ ከፈቀደ ብቻ እውን እንደሚሆን ታውቃለች። ከፍ ብለን በጠቀስነው ምሳሌ እህታችን ቃለ መጠይቁን እንዳታደርግ ተወስኖባታል። በመሆኑም እንዴትም ብትሆን ምንም ብታደርግ በሰዓቷ ልትገኝ አትችልም ነበር። ሁሉም እንቅፋቶች የሚባሉ ነገሮች የሚከሰቱት አላህ ሱብሓነሁ ወተዓላ ለሙእሚኖች ባለው በጎ ፍላጎት ነው። ሰዎች ይህንን ቢረዱት ኖሮ ፈጣሪያቸውን የቅርብ ወዳጆቻቸውና ጠባቂያቸው ባደረጉትና ሙሉ በሙሉ ለርሱ እጃቸውን በሰጡ ነበር። አላህ ስብሓነሁ ወተዓላ በባሮቹ ላይ ሊያይ የማይፈልገው አንዱ ባህሪ በሚገጥሟቸው መልካም ያልሆኑ ገጠመኞች ምክንያት ሀዘን ወይም ጭንቀት ውስጥ መውደቃቸውን ነው። ከቢጸ ተስፋነት የኢአማንያን ባህሪ ወይም ከደካማ እምነት የሚመጣ ነው። ሁሉ ነገር በታቀደለት የዕጣ ፋንታ ጉዞው እንደሚፈስ አለመገንዘብ ነው። አላህ ስብሓንሁ ወተዓላ ከዚህ ባህሪ እንድንጠበቅ ያስገነዝበናል። በዚህ ባሕርም መዋጥ ፍጹም የተከለከለ ወይም ሓራም ነው። ምክንያቱም አላህ ስብሓንሁ ወተዓላ ሰዎች እርሱን እንዲያምኑትና በርሱ ላይ ተስፋ እንዲያደርጉ፣ የነገሮችን በጎ ገጽታ እንዲመለከቱ ስለሚፈልግ ነው። ሙኡሚኖች ሀብታቸው ቢጠፋ ንብረታቸው ቢወድም ወይም ያልጠበቁት አደጋ ቢገጥማቸው እጅግ ታጋሽ ናቸው።

እርሱ አላህ ስብሓነሁ ወተዓላ ሁሉን ተመልካችና አድማጭ ነው። አላህ ስብሓነሁ ወተዓላ የሁሉ ነገር ተቆጣጣሪ እንደሆነ እያወቁ ጭንቀት ውስጥ መውደቅ ታላቅ ስህተት ነው። ማንኛውንም ነገር የሚሆነው አንዳችን ስለፈለግነው አልያም ደግሞ ሌሎቻችን ስላልፈለግነው አይደለም። ነገሮችን ሁሉ እንዲከሰቱ የሚያደርገው አላህ ነው። ከኛ የሚፈለገው ከእያንዳንዱ ክስተት ጀርባ ያለውን ጥሩ ነገር ማየት ነው። ምክንያቱም አላህ ስብሓነሁ ወተዓላ ነገሮችን ሁሉ የሚያደርገው ለበጎ ነውና። ከነገሮች ጀርባ ያለውን መልካም ነገር መመልከት የቻሉ የአላህን እንከን የለሽ ስራ ተረድተው እምነታቸውን ያጸናሉ። በተስፋና በቀቢጸ ተስፋ መካከል የሰለለች መስመር አለች። ተስፋ ምክንያታዊነት ሲሆን ቀቢጸ ተስፋነት ግን ተቃራኒው ነው። አንድ ተማሪ በደንብ ቢያጠናም ፈተና ሊወድቅ ይችላል። በመውደቁ ምሬት ውስጥ ቢገባ በዚህ ሁኔታው የሚያገኘው ጠቃሚ ነገር የለም። ትርፉ አካሉንና መንፈሱን መጉዳት ብቻ ነው። አላህ ስብሓንሁ ወተዓላ ለዚህ ተማሪ ሌላ ነገር ፈልጎለት ይሆናል። ምናልባት በዚያ ዓመት ወደ ኮሌጅ ከሚገባ ይልቅ ቀድሞ ዝግጅት ማድረጉ የተሻለ ይሆናል። ወይም በዚህ ወቅት ኮሌጁ መግባቱ በወደፊት ሕይወቱ ላይ አስከፊ ጥላ እንዲያጠላበት የሚያደርግ ይሆናል። አሊያም በሚቀጥለው ዓመት የተሻለ ኮሌጅ ሊደርሰው ይችላል። በዚህም የወደፊት ሕይወቱ የሰመረ ይሆናል። በአጠቃላይ አላህ ስብሓንሁ ወተዓላ ብዙ ብዙ ነገሮች ሽቶለት ይሆናል። ሰዎች በሕይወታቸው መጥፎ ናቸው ብለው የሚያስቧቸው ክስተቶች ገጥመዋቸው ይሆናል። የፈለጉትን ሥራ አለማግኘት፣ የሚወዱትን ማጣትና የመሳሰሉት ክስተቶች በሁላችንም ላይ የሚደርሱ ናቸው። ሰዎች በነፍሶቻቸውና በንብረቶቻቸው እንደሚፈተኑ አላህ ስብሓንሁ ወተዓላ ግልጽ አድርጎልናል። ነቢያችንም ሰለዋቱ ረቢህ ወሰላሙሁ ዐለይህ በአንድ ንግግራቸው ይህንን አብራርተዋል። አላህ የወሰደው ነገር ሁሉ የርሱ ነው። የሚሰጠውም ነገር ሁሉ እንዲሁ የርሱ ነው። ከርሱ ጋር ያለ ሁሉም ነገር በዚህች ዓለም የተቀመጠለት ጊዜ አለው። ስለሆነም ሰዎች ታጋሽ መሆንና የእርሱን ምንዳ ተስፋ ማድረግ አለባቸው። ቡኻሪ ይዘግበውታል። በመሆኑም በሚገጥማቸው ነገሮች ሁሉ ታጋሽ የሆኑት ጥሩ ነገር ሲያገኙ፣ ዓመፀኞች ግን አስከፊ ነገር ይጠብቃቸዋል። ተስፈኛ እና ታጋሽ መሆን አስፈላጊነቱን ልንገነዘቡ ይገባል። በዚህ የቁርአን አንቀጽ መሰረት ተስፈኝነት የግድ ነው። አዑዙ ብላህ ምን ሸይጣን ረጂም